ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ቅድም የበትንጄን ስጠብስ ነበረ ቪዲዮ ላይ ለቅቅ ያለው ያው ሾርት ላይ አለ። እንግዲህ ሙተበሉን በዚህ አይነት ሰርቼዋለሁ። ሙተበሉን የበትንጄን ማለት ነው። የበትንጄን ከጠበስኩኝ በኋላ በዚህ አይነት መልክ አዘጋጅቼዋለሁ። ይሄ ከላይ የሚታየው ቃሪያ ቀይ ቃሪያ ይሄ የፈረንጁ ቃሪያ የለም ይሄው የፈረንጁ ቃሪያ ቀዩ ቃሪያ ነው ይሄ ከላይ ያለው እና ቲማቲም ቲማቲም የፈረንጁ ቃሪያ ቲማቲም ይሄ በመሃሉ ያስቀመጥኩት መሀል ላይ ያለው ሽንኩርት ነው ይሄ ዳርዳሩ ያለው ደግሞ ፍዥል ነው በፍዥል ነው ያው ዲኮር የሰራሁት ፍጅል ታውቃላችሁ። ፍጅል ማለት ይሄ ነው፣ ያው ታውቃላችሁ። ፍጅል በሱ ነው ዲኮር አድርጌ እንደዚህ አሳምሬ ሳህኔ ዛሬ በዚህ አይነት መልኩ ነው ያው በትንጄኔን ያው እንደ ምግብ ቤት ማለት ነው በዚህ አይነት መልኩ ዲኮር ሰርቼለት በጣም ደስ በሚል ሁኔታ በዚህ አይነት መልኩ በትንጄኔን ሰርቻለሁ፣ እና በጣም ጣፋጭ ነው። አንድ ነገር ያው ራሳችን አሳምረን ከሰራ ነው። ምንም ከምግብ ቤት ማስመጣት አያስፈልግንም እንደዚሁ አድርጎ ዘይነውት ለዚህ ዲኮር ሰርተውት ነው ያው በውድ ዋጋ የሚሸጡለን። እኛ ግን በእጃችን በቤታችን እንዲህ አሳምረን ጣውላችንን በትንሹ በትንሽ ሳንቲም እንደዚህ ጣውላችንን አሳምረን ቆንጆ የበትንጀን ሙታበል አድርገን፣ እዚህ ጋር ደግሞ ድንቼ ለበዛ አይነት መልኩ ጠብሻለሁ። በቃ አሁን እዚህ ጋር ምንድነው ክብ ዜና ምጥቼ በቃ መብላት ብቻ ቀለል ያለ ምሳ ማለት ነው። ይሄ ደግሞ እንደ ሰላጣ ያገለግለናል ማለት ነው። ሽንኩርት፣ ቃሪያና ቲማቲም ነው እና ፍጅ ነው። ያው ማታውቁ ካላችሁ ፍጅ ታውቃላችሁ ነው የምለው። ያው ፍጅ ይሄ ነው። ፍጅ ይሄ ነው። በዚህ ነው ያው ዲኮር አይረኩት በዚህ ነው የዘየንኩት ዲኮሩን የሰራሁት በዚህ ነው በፍጅ በጣም ደስ የሚል ሳህን ነው እና እናንተም እንደዚሁ ሰርታችሁ በራሳችሁም ቢሆን ያው መቼም ሰው ከማየቱ ያው ዲኮሩ ደስ ይላል። ሳትበሉ ራሱ አቀራረቡ የሚባል ነገር አለ አይደለ? አቀራረብ የሚባል ነገር አለ እና በዚህ ሁኔታ ደስ የሚል ዛሬ የበትንጄን አሰራር ነው እንግዲህ። በትንጄናችንን በዚህ አይነት ሰርተነዋል እና በጣም ተወዱታላችሁ። እዚህ ጋር ደግሞ ይሁት ድንቼን በዚህ አይነት መልኩ ጠብሻለሁ። በቃ የዛሬ ምሳ ቀለል ያለ ቆንጆ የበትንጀ ምሳ ነው። ከላይ ዘይታችንን የዘይት ዘይቱን ወይም የወይራ ዘይታችንን በዚህ አይነት መልኩ እናደርግበታለን። ደስ የሚል የበትንጀን አሰራር ነው። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አርኩ እና በዚህ አይነት ሰርታችሁ እናንተም ተመገቡ ነው የምለው። በጣም ደስ ይላል። ትወዱታላችሁ እና ቤተሰቦቼ አበረታቱኝ። በጣም ቆንጆ ቪዲዮ ነው። ወደፊት ብዙ ብዙ አይነት ምግቦች ሰራለሁ። እንግዲህ ወደፊት አብረን እንቀጥላለን እና ቪዲዮን ከወደዳችሁት አበረታቱኝ እላቸዋለሁ እና ላይክ ኮሜንት ሰብስክራይብ ማድረግ እንዳትረሱ እና በጣም ደስ ይላል። በዚህ አይነት መልኩ እንግዲህ ዛሬ ምሳችንን በቃ ይወድንችን እዚህ ጋር አዘጋጅቻለሁ። የበተንጀር ሙተበሌን እዚህ ጋር ይካለሁ እና ሞክሩት። በጣም ተወዱታላችሁ እና መጣም ደስ ይላል። ዋው መጣም ነው ደስ የሚለው። ዘይቴ ደግሞ ፍሬሽ ዘይት ነው። ፍሬሽ ዘይት ዘይቱ የኦሊቫ ዘይት ፍሬሽ ነው። ደስ ይላል። ተወዱታላችሁ። ላይክ ኮሜንት ሰብስክራይብ ማድረግ እንዳትረሱ እና በጣም ወዳችኋለሁ ቤተሰቦቼ አበረታቱኝ እና ቻው።